እስቲ እውነቱን እንነጋገር ህይወት፣ እንደውሎ ንፋስ ምኑም ሳይጨበጥ ጥሩ የሚወግድ ሆኖ ሊሰማ ይችላል። ሁሉም ነገር ከእጅ ወጥቶ የሚያዝ የሚጨበጥ፣ የሚጠፋባቸው ቀናት አሉ። እናም የቱንም ያህል ጥረት ስታደርጉ በችግር አዙሪት ውስጥ እንዳላችሁ ይሰማቸዋል። እኔን ጨምሮ ሁሉም ሰው በአንድ ወቅት እንዲህ ያለ ሁኔታ ላይ ነበረ። ተስፋ መቁረጥ፣ ራስን የመጠራጠርና አልፎ ተርፎም የፍራትና የስጋት ስሜት የሚያሳድሩብኝ ጊዜያት አጋጥሞኛል። ነገር ግን አንድ ነገር ልንገራችሁ፣ እነዚያ ጊዜያት ምንም ያህል ሰላም የሚነሱና የሚያሳምሙ ቢሆኑም የታላቅነትን እድገት መነሻ ዘር ይዘራሉ። የተማርኩትንና ለናንተ ላካፍላችሁ የመጣሁት ቁም ነገር ፈተና በተደጋገመባችሁ ቁጥር እናንተ እየጠነከራችሁ እና እየበሰላችሁ ትሄዳላችሁ እንጂ ኑሮ ቀላል አይሆንም የሚል ነው። በእድል ወይም ሌላ ሰው ስለሚያድንህ ሳይሆን ነገሮችን በተለየ መልኩ ለማየት ስለምትመርጥ ነው። ይህ የስብና እድገት የሚመጣው። እውነታው እንደሚያሳየው አብዛኛዎቹ ሰዎች በህይወታቸው ውስጥ ምንም ለውጥ የማያመጡ ነገሮችን በማሳደድ በሌሎች ዘንድ ተቀባይነት ለማምጣት በቁሳዊ ስኬት ፍለጋ አልፎ ተርፎም በእነዚህ ነገሮች ቁጥጥር ስር በመዋል ሙሉ ህይወታቸውን ያሳልፋሉ። እነዚህን ነገሮች ሳያገኙ ሲቀር ደግሞ ዋጋቢስነት እና ውድቀት ይሰማቸዋል። ይሁን እንጂ የሚሰብሩን ሁኔታዎች አይደሉም፣ ዋጋችንን የሚያሳንሱት ወይም ደግሞ ክብራችንን የሚቀንሱት በህይወታችን የሚያጋጥሙን ፈተናዎች አይደሉም። ሁኔታዎች በውኑ ምን እንደሆኑ አጥኖ ሰተን ማየት ስለማንችል እንጂ ግዜውና አላፊ ብዙን ጊዜ ደግሞ ከቁጥራችን ውጭ መሆናቸውን ማስተዋል እንችል ነበር። አንድ ችግር ሲከሰት ራሴን ወደ መተቸት አመራ ነበር። አንድ ፈተና ሲገጥመኝ እኔ ከሰው የተለየው ለፈተና የተፈጠርኩ ወይም ደግሞ ፈጣሪ የጠላይ ሰው እንደሆንኳን ይያስልቆ ነበር። የፈለኩት ነገር አልሳካሴም። እኔ ሁሌም ለውድቀት እንጂ ለስኬት የተፈጠርኩ ሰው አይደለሁም ብያስብ ነበር። አንድ ሰው በንቀት ሲያየኝና ሲያቃልለኝ የራሴን ዋጋ እጠራጠር ነበር። ይሁን እንጂ ትኩረቴን በዙሪያዬ ካለው ትርምስ ላይ ሳይሆን በውስጤ ባለው ጥንካሬና እሴት ላይ ማድረግ ስጀምር ሌላ አዲስ አመለካከት አገኘው። ይህ እንጂ ይህ የአስተሳሰብ ለውጥ ሁሉንም ነገር ለመለወጥ በአንዴ ይመጣል ማለት ነው። ህይወት ተፈታታኝ ሁኔታዎችን ወይም ደግሞ ስቃይን የማስወገድ ጉዳይ አይደለም። ይልቁንስ እንዴት እንደምንጋፈጣቸውና እንዴት ተምረንባቸው እንደምናልፍ መዘጋጀት እንጂ ህይወት በፈተና ጊዜ ስለመረጥከው አመለካከት ስለምታወለብተው ልማድ እና ስለምታዳብረው ጽናትና አይበገሬነት ነው። እውነተኛ የህይወት ለውጥ ወይም ደግሞ የስብና ለውጥ የሚመጣው ፍጹም ችግር በሌለበት ህይወት ውስጥ ሳይሆን ይበልጥ ጠንካራና ጥበበኛ በሆነ አካሄድ ፈተናን በማለፍ እንዲሁም ከችግርና ከውጣ ውረድ በመማር ስህናንና የስሜት ብስለትን ከችግር በመምጣት ነው። ሰምቶ ለማመን የሚያስቸግር ነገር ግን ልነግራችሁ የሚፈልገው ነገር ቢኖር ዓለም ምንም የሚከፍላችሁ ብድርም ሆነ ውለታ የለበትም። ለእናንተ ሰላም፣ ደስታ ወይም ደግሞ ስኬት አምጥቶ በእጃችሁ እንኩ ብሎ ሊያስረክባችሁ አይችልም። ለእናንተ ከእናንተ ውጭ የሚደርሰላችሁ ማንም የለም። ያ ማለት ችግር አለ ማለት አይደለም፣ ምክንያቱም የሚያስፈልጋችሁ ነገር ሁሉ በውስጣችሁ አለ ማለት እንጂ የሚያስፈልጋችሁ ይህን የውስጥ ጥንካሬና ጥበብ የተቆለፈበትን ቁልፍ እንድትፈቱ የሚረዳችሁ ትምህርትና ያስተሳሰብ ለውጥ ነው። ይዘላቸው የቀረኩት የዚህም ትምህርት ዓላማ ይኸው ነው። እምነት አቅመን ከውስጥ አውጥቶ መጠቀም የሚያስችል ደስተኛና የሚያረካ ህይወት መምራት የሁሉም ሰው ፍላጎት ነው። ይህ ማለት ግን ከችግሮች ነፃ የሆነ ህይወት ትኖራለህ ማለት ሳይሆን እነዚህን ችግሮች እንዴት መያዝና ተምሮ ማለፍ እንደምትችል ትማራለህ ማለት ነው። ውስጥ በመልካም ስሜትና በህይወት ዓላማ ተሞልቶ መነሳት፣ ልትቆጣጠሩት የማትችሉትን መተው፣ ለመሆን የምትፈልጉትን ሰው እንድትሆኑ የሚጠቅም ልማድና አስተሳሰብ መገንባት ይገባል። እነዚህ የሚጨበጡ ሀሳቦች ብቻ ሳይሆኑ ወደ ተግባር እና ደግሞ ወደ እርምጃ የሚለወጡ አስተምህሮቶች ናቸው። ይህ ስለፍጹምና ወይም ደግሞ እንከን አልባ ሰው ስለመሆን አይደለም፣ ስለመሻሻል እንጂ። እናም የምትወስደው እያንዳንዱ ትንሽ እርምጃ ለመኖር ወደ ተፈጠርከው የህይወት ዓላማ ይበልጥ እንድትቀርብ ያደርጉሃል እውነታው ይህን ፈተና ወይም ደግሞ የስሜት ውጥረት የሚመጣው ጨርሶ ልንቆጣጠራቸው የማንችላቸውን ነገሮች ለመቆጣጠር አጥብቀን ለመያዝ ስንሞክር ነው። መልስ አልባ ጥያቄዎች ጋር መታገል፣ ሁኔታዎችን ከመጠን በላይ በማሰብ እና በመጨነቅ በምንም መልኩ እጅ ላይ ያልገቡ ውጤቶችን በመምሰልሰል እና በመናፈቅ ስፍር ቁጥር የሌላቸውን ሌሊቶች ሁሉም ሰው ያሳልፋል። እናም በዚያ ሁሉ የአእምሮ ጨዋታ ወይም ጭንቀት ሆኖ አንድ ወሳኝ ነገር እሱም የውስጥ ሰላም እናጣለን። የሰላም መገኛው ነገሮች በትክክል ስለሌሉ ሳይሆን ወጥጥም ሁኔታዎችን ወደታችን ትቶ በማለፍ ነው። ያንን ደስታችሁን እና የሀሳብ ጥራታችሁን የሚያጎናጽፋችሁ በጥልቀት ማብራራት የሚፈልገው ጉልበታችሁን በእርግጥ አስፈላጊ በሆነ ወሳኝ ነገር ላይ ማዋል እንዴት እንደምችሉ ነው። ይህን ስትማሩ ሁሉም ነገር የሚለዋወጠው ከሁኔታዎች በራሳቸው ሳይሆን በእናንተ አያያዝ መንገድ ላይ ነው። እስቲ ተጨባጭ በሆነ ነገር እንጀምር። በህይወት የሚከሰቱ ነገሮችን ወይም ደግሞ ሁኔታዎችን ለመቆጣጠር መሞከር የማይቻልና የተሳሳተ አካሄድ ነው። እስኪ ውጤቶችን በፈለግነው መንገድ ለማስኬድ፣ የተበላሸ ግንኙነትን በኃይል ለማስተካከል፣ የወደፊቱን እያንዳንዱን ዝርዝር እቅድ አቅደን ወይም ደግሞ ሌሎች እኛን እንዴት እንደሚያዩን ደግሞ እንዴት ስለኛ አስተያየት እንደሚሰጡ ለመቆጣጠር ሞክረን ለምን ያህል ጊዜ እንደተሳካልን ራሳችንን እንጠይቅ። ከበፊቱ የበለጠ ጥረት ካደረግኩና ጥንክሬ ከሰራው ይበልጥ በእቅድ ከተመራሁ ወይም ደግሞ የተሻለ ዘዴ ከተጠቀምኩ ነገሮችን ከፈቀድኩት ከፍቃዴ ውጭ እንዳይወጡ ማድረግ እንደምችል አምናለሁ የሚል ሰው ካለ ቆም ብሎ ማሰብ ያለበት አሁን ነው። እውነታው ሕይወት በዚህ መንገድ ይሰራል ማለት አይደለም። ከተማርኳቸው በጣም ነፃ የሚያወጡ ትምህርቶች አንዱ ይህ ነው። ከእጅ ውጭ ወይም ደግሞ ከቁጥጥር ውጭ የሆነውን ነገር ለመቆጣጠር በታገልክ ቁጥር የበለጠ ስቃይህን ወይም ደግሞ የበለጠ ፈተናን እያበዛህ ትሄዳለህ። ውሃን ለመጨበጥ እንደ መሞከር ይቆጠራል። መዳፍን አድምቀህ በጨበጥክ ቁጥር በጣቶች መሃል እየሾለከ ይወርዳል። እጅህን ስትፈታ ግን ውሃው በመዳፍ ውስጥ ተቁቶ ታገኘዋለህ። በሕይወት ከአንተ ቁጥጥር ውጭ ያሉ ነገሮችን ለመቆጣጠር ወይም ደግሞ ለመጨበጥ መሞከር ከዚህ ሁኔታ ጋር ይመሳሰላል። ከተቃውሞና ከትግል ወደ ተቀባይነት አስተሳሰብን ፈተና ከመቃወምና ከመታገል ተቀብሎ እንዴት አይነት ትክክለኛ ምላሽ ለመስጠት መማር ያስፈልጋል። ይህ ሲባል ግን ሀሳብ ቢስ ወይም ደግሞ ደንታ ቢስ ሆኖ መቅረት ማለት አይደለም። በሕይወት መንገድ ላይ ፈተና ሲገጥም ምንም ነገር ሳያደርጉ ዝም ብሎ ቁሞ መመልከት አይደለም። ይልቁንስ ይህ ማለት ልታሸነፋቸው በማትችላቸው ነገሮች ላይ ጊዜና ጉልበት ከማባከል ይልቅ ጉልበትንና ጊዜን ልትቆጣጠራቸውና ልትጨበጣቸው በምትችላቸው የህይወት ሁኔታዎች ላይ ማዋል መማር ማለት ነው። ያንን ጉልበት ግን በእርግጥ ልትቆጣጠረው በምትችላቸው ነገሮች፣ በራስ አስተሳሰብ፣ በራስ ስሜት፣ በራስ ድርጊት እና በአእምሮ ላይ ማዋል ስትጀምር ያኔ የህይወት እይታህ ይቀየራል። የከበደህ ወይም ደግሞ የጨለመ የመሰለ ነገር ይቀልልሃል፣ ይገለጥልሃል። ኃይል የሚያስመካው በእነዚህ ብዙም ትኩረትና ዋጋ በማንሰጣቸው ነገር ግን ደግሞ በህይወታችን ከፍተኛ ተጽዕኖ ባላቸው እንደ ስሜት ስለመቆጣጠር አእምሮን መቆጣጠር ድርጊትን በአግባቡ መፈጸም የመሳሰሉ ነገሮችን ላይ ኃይላችንን ስናውል ነው። ሌላው ነገር ሰው ስለ እኔ ወይም ደግሞ ስለኛ ያለውን አመለካከት ሰምተን በሀሳብ መምሰልሰል ወይም ደግሞ ምን እያሉ የሆነ ወይም ምን እያሰቡ ብሎ ከመጨነቅ ጊዜን ከማባከል መቆጠብ ነው። በከንቱ ጊዜንና ጉልበትን ከማባከን ሰው ለኛ ያለውን እያንዳንዱ የሀሳብ ከመረመርን በኋላ እያንዳንዱ ቃል እየመላለስን ካንሰራሰርን በኋላ ሰዎች የሚወዱት ወይም ደግሞ የሚያደንቁት አይነት ሰው ለመሆን ራስን ስለመለወጥ ጥረት ማድረግ አይገባም። ነገር ግን ሰው ምንም የምትወደውን አይነት ሰው ለመሆን ብትሞከር፣ ላንተ ያለው አመለካከት የራሱ ጉዳይ እንጂ ያንተ አይደለም። በሰዎች አስተያየት ወይም ደግሞ ትችት ላይ ከማተኮር ይልቅ ራስን ወደ ውስጥ መመልከት መጀመር አለብን። በራስ የስነ ምግባር እሴትና በራስ ውሳኔዎች ላይ እምነት ለማሳደግ ጥረት ማድረግ እንጂ ሰዎች ምን ይሉኛል ወይም ደግሞ ሰዎች ምን ይሉኝስ ብሎ መጨናነቅ ዋጋ ቢስ አካሄድ ነው። መሆን የሚፈልገውን አይነት ሰው ላይ ይበልጥ ባተኮርን ቁጥር የሰዎች አስተያየት ትርጉም አልባ ይሆናል። ከሌሎች አድናቆት እና ማረጋገጫ መሻትን እርግፍ አድርጎ በመተው ከዚህ በፊት የሚቻል መሆኑን ባንረዳው የቆየነውን መንገድ በመከተል ነፃ መውጣት ይቻላል። እውነታን መቀበል ማለት የሚነውን ነገር ሁሉ መውደድ ወይም ደግሞ ከሁሉም ነገር ጋር መስማማት ማለት አይደለም። ይልቁንም ለመቃወም ወይም ደግሞ ለመታገል ሳይሞክሩ እውነታን እውነታ መሆኑን አምኖ በመቀበል ከዛ ጋር አግባባዊ በሆነ አካሄድ መጓዝ ማለት ነው። ዓለም የሚሆነውን ይሆናል። ነገር ግን ስለሚሆነው ነገር ምላሻችንን መቆጣጠርና በምን መንገድ ማስኬድ እንዳለብን የሚወስነው እኛው ራሳችን። አቅማችንን የሚያደክመው መቆጣጠር በማንችለው ላይ ብዙ ጊዜና ጉልበት ስንፈጅ ነው። መቀበል በጣም ከባድ የሆኑ ሁኔታዎችን ለመቀበል በጣም ከባድ ከሆኑ ሁኔታዎች አሉ። ሕይወትን እንደ አመጣጡ ለመቀበል መወሰን ነው።